የብርሃን ጨለማ አስተማሪ የህይወት ታሪክ ጸሐፊና አቅራቢ ቤተሰብ ሁለገብቲው እንግዲህ ፍቅረኛዬ እንዳለው አዲስ የህይወት ምዕራፍ ጀምረናል። በትላንት ማንነታችን ተደብቀን ዛሬን ማጨለም እንደሌለብን ስለነገረኝ፣ አዎ እውነት ነው። ትላንት ትላንት አልፏል፣ ዛሬ ዛሬ ነው፣ ነገም ህይወት ይቀጥላል ብዬ እንግዲህ የህይወቴ ምዕራፍ ሀብዬ ጀምር ያለው ጓደኛዬም ልትወልድ ቀናቶች ነው የቀሯት። እኔም ከሷ ቀጥዬ እንግዲያው በቀናቶች ነው የምንለያየው እና ልወልድ ሁሉን ነገር እያዘጋጀን ነው። በነገራችን ላይ የጀመርነው ነው ስራ በስራችን ወደ አምስት የሚሆኑ ሰራተኞችን ቀጥረን እያስተዳድረን እንገኛለን። በስራችን በጣም ደስተኞች ነን። በእርግጥ እኔ ያዝኩት ገንዘብ አነስተኛ፣ እሷም የያዘችው ገንዘብ አነስተኛ ነበረ። ሆኖም ግን ምን እንደምንሰራ ግራ ገብቶን በነበረ ሰዓት የእሷ ባለቤት አንድ ሀሳብ አቅርቦ ሁለታችንም በአንድ ላይ ስራ ጀመርን። ያ ምንድን ነው? አንቺም ያለሽ ገንዘብ ትንሽ፣ እሷ ያላት ገንዘብ ትንሽ፣ ለየብቻ ለምን ትንቀሳቀሳላችሁ? አንድ ላይ ብትሰሩ እኮ ስኬታማ ትሆናላችሁ፣ በማለት ያቀረበው ሀሳብ መሰረት እውነትም እንግዲህ እኛም ስራችንን ጀምረን አሁን ላይ ደስ የሚል ስኬታማ ሆነናል። ባለቤቴም ቢሆን በተሰማራበት መስክ በጣም ጥሩ ስኬታማ እየሆነ ነው። እንዲሁም የጓደኛ የባለቤት ስኬታማ ሆኗል። በቃ ምን ልበላችሁ፣ ህይወት ለእኛ አዲስ ምዕራፍን በአዲስ በደስታ ተቀብላናለች። እንደዛ እንደዚህ እያለ ህይወት ቀጥሏል። እንግዲህ ጓደኛዬም ቀና ሰዓቷ ስለደረሰ ከቤት ብዙም አትወጣም። እኔም ያው አንዳንዴ እየወጣው ሰራተኞችን እቆጣጠራለሁ። በነገራችን ላይ በጣም ጥሩ ጥሩ ጓደኞች ጥሩ ጥሩ ልጆች ነው ያገኘ ነው። ሰራተኛ አትበሏቸው ቤተሰብ ናቸው። ምክንያቱም ስራቸውን እንደራሳቸው አስበው እንደ ራሳቸው ተጠንቅቀው የሚሰሩ ልጆች ናቸው። እውነትም እግዚአብሔር ይባርካቸው ብለን እኛ ባንኖርም ሀሳባችን በእነሱ ላይ ጥለን ስራችን ቀጥሏል። እንደ አጋጣሚ ትንሽ ወጣ ብዬ ስለነበረ ጓደኛዬ እቤት ነበረች። እንደ አጋጣሚ ማዘርም ከዝዋይ የመጣ ነበርና ከሷ ጋር እንዲጫወቱ ትቻቸው ወጥቼ ነበር። ድንገትም የስልክ ጥሬት ደረሰኝ። ሄሎ አልኩኝ። በፍጥነትም ወደ ቤት እንድመጣ ተነገረኝ። በጣም ተደናግጬም በፍጥነት ታክሲ ይዤ ወደ ቤት አመራው። ወደ ቤት ሲሄድም ጓደኛዬ ምጧ መጥቶ ነበርና የሽርትውሃው ቀድሞ ስለፈሰሰ በጣም ተደናግጠው ነበረ። በፍጥነትም በያዝኩት ታክሲ ወደ አቅራቢያችን ያለው የሕክምና ማዕከል አመራን። እዛም ስንደርስ ዶክተሩ በፍጥነትም ወደ አማዋለጃ ክፍል እንድትገባ አደረገ። ያሉትን አንዳንድ ወረቀቶችን ጨርሼ እኔም ወደ ዶክተሩ ሄድኩኝ። ዶክተሩም በጣም አዝናለሁ ቅድሚያ ሽርትዋ ስለፈሰሰ ብሎ ዝም አለ። ዶክተር ምን ነው ችግር አለ? አልኩትኝ። አይ ችግር የለም ሆኖም ግን ታምጥና ካልሆነ የምጥ መርፌን ስጣታለን አለኝ። እሺ ዶክተር፣ የተቻለህን አድርዳት፣ እህቴን አድንልኝ አልኩትኝ። ምክንያቱም በጣም ፈራሁኝ። ሁኔታዋ በጣም ያስፈራል። በቃ ትንፋሿ ቁርጥ ቁርጥ ቁርጥ ነው የሚለው። ግራ ገባኝ። የሚይዘው የምጨብጠው ጠፋኝ። እናቴ እባክሽ ልጄ፣ አንቺም ነፍሰ ጡር ነሽ፣ እስኪ ተረጋጊ አለችኝ። ብቻ መልበላችሁ ሁሉም በያለበት መንቆራጠጥን ጀምሯል። ከደቂቃዎች በኋላ ዶክተር ወደኛ መጣ። የት ነበር የምትኖረው አለኝ። አይ ምን ነው ዶክተር አልኩትኝ። በስደት አለማት ነበር የምትኖረው አለ። ግራ ገባኝ። ምነው ዶክተር ለምን ጠየከን? አልኩትኝ። ታውቂያለሽ፣ በስራ ዘመኔ ብዙ እህቶችን አገኛለሁ እንደዚህ አይነት አጋጣሚ የሚከሰተው በተለያዩ በስደት አለማት የተጎዱ ውጦቻችን ናቸው። እናም እሷም ይህን የገጠማት አለኝ። ዶክተር እባካት አታስጨንቀኝ፣ ምን ሆነች እህቴ አልኩትኝ። ኖኖ ምንም አልሆነችም። ሆኖም ግን ማማጥ አልቻለችም። ትንፋሿ ቁርጥ ቁርጥ እያለ ማማጥ አልቻለችም አለ። በጣም ደነገጥኩኝ። እና ዶክተር ምን ይሻላል መፍትሄውስ? አልኩትኝ። ያው እንደነገርኩሽ የምጥ መርፌም ሰጠናታል። ሆኖም ግን ምጡን ሊያፋጥንላት አልቻለም። ያለው አማራጭ ኦፕራሲዮን ነው አለ ዶክተር። ኦፕራሲዮን ከሆነ አማራጩ በፍጥነት አድርገት እህቴ ማጣት አልፈልግም፣ እባክ ዶክተር አድናት አልኩትኝ። አታስቢ፣ ያለውን ወረቀት ተፈራርሙና ወደ ውስጥ እናስገባታለን ብሎ ካጠገባችን ሄደ። በፍጥነትም ወደ እህቴ ሄድኩኝ። እህቴ አይዞሽ እሺ፣ ሁላችንም ከጎንሽ ነን፣ በጭራሽ እንዳትፈሪ አልኳትኝ እምባ ፊቴ ላይ እየተናነቀኝ፣ ላለማልቀስ እየሞከርኩኝ፣ እሷም ኧረ እቴ አይዞሽ፣ ደሞ ልታለቅሽ ነው እንዴ ብላ ፈገግ አለች። ኧረ አላለቅስም እንዴ ለምን አለቅሳለሁ? ቅዱስ ሚካኤል እኮ አለ ከጎናችን፣ አልኳትኝ። ሁሌ የምመካበት ቅዱስ ሚካኤል ከፊቴ ስለሚቀድም አልተጠራጠርኩም። እናም እንግዲህ ጓደኛዬም አዎ፣ እሱ እያለ ምንም አንኖርም፣ አይዞሽ ጓደኛዬ፣ አልኳትኝ። ከዛም ዶክተሩ መጥቶ ወደ ኦፕራሲዮን ክፍል ይዘዋት ገቡ። እኔም ወረቀቴን ፈርም የሰጠው ጓደኛዬም ከሰዓታት በኋላ ኦፕራሲዮን ተደረገላትና ወንድ ልጅ እንደተገላገለች ነገሩን። በቃ የነበረው ጭንቀት የነበረው ሐዘን ወደ ደስታ ተለወጠ። ሁላችንም ደስተኛ ሆንን። እናም እንግዲህ ጓደኛዬ ከሰዓታት ቆይታ ወደ ተዘጋጀላት አልጋ ክፍል አመራች። እኛም ወደዛው ሄድን። በነገራችን ላይ ማደንዘዣ ተወቅታ ስለነበረ በፕራሲዮ ሰዓት በደቂቃዎች ልትነቃ አልቻለችም። ሰዓታትን ይጠብቃል። አዎ ረጅም ሰዓት ብቻ ምን ልበላችሁ፣ ነቅታ ድምጿን እስከምሰማ ጨንቆኛል። ሁሉም ባጠገቧ ከበናት ተቀምጠናል። ሕፃኑም ያው ለጊዜው ጥጦ ተገዝቶ በወተት አያ ቆየ ነው እንገኛለን። እሷም ከሰዓታት ቆይታ በኋላ ነቃች። በዙሪያችን ሁሉም ተከቧል። ስታይን ደስ አላት። ምን ሆኛለሁ አለች። አይ ምንም አልሆንሽም ብለን ያለውን ነገር አስረዳናት። እግዚአብሔርን አመሰገነች። አዎ እግዚአብሔር የተመሰገነ ይሁን። ቤተሰብ ባይኖረኝ ቤተሰብ የሰጠኝ አምላክ ብቻ። ምን ልበላችሁ አሁን ላይ ደስተኛ ነኝ አለች። አዎ ጓደኛዬ፣ ሁላችንም አጠገብሽ ያለ ነው። ስለምንወድሽ ስለምናከብርሽ ብቻ ምን ልበልሽ፣ ሁሉም ስለ አንቺ በጣም ተጨንቆ ነበር አልኳትኝ። ባለቤቷም ወደ አጠገቧ አጠጋ ብሎ ክንባሯን ሳመሰ አረጋትና የኔ ፍቅር አለሽልኝ ጥለሽ የምትሄጅ መስሎ ይፈርች ነበረ አለ። አንተ ደግሞ የት ነው ጥይቅ የምሄደው? አንተን ትቼማ የትም ትቼ አልሄድም አለች እሷም። ብቻ ሁላችንም ተሳሳቅን። እናሁ ቤቱን በደስታ ሞላ። ሆስፒታል ውስጥ ያሉት ሰዎች ሁሉ በግርምት ነበር የሚመለከቱን፣ እና ምላችኋለሁ። ጓደኛዬም የተሰጣትን ቀን ጨርሳ ወደ ቤት አመራን። ወደ ቤትም አዲስ አበባ አይደል ነበረ ምሄር ነው ወደ ዙ የነበረ እናቴ ጋ እናቴ ሁሉም ነገር አዘጋጅታ ስለሆነ የነበረችው ወደ እሱ አመራን። እዛም ሄደን ጓደኛዬ በደንብ ታረሰች። በቃ ምን ልበላችሁ፣ የእናት እጅ እንዴት ደስ ይላል። እና ሙዶችዬ፣ እኔም ሰዓቴና ቀኔን ጨርሼ ለመውለድ ዝግጅቴን አስተካክያለሁ። ወደ ምከታተልበትም ሆስፒታል አመራሁኝ። ሆስፒታልም ደርሼ ዶክተሬን ካነጋገርኩት በኋላ እሳውንድ ቆይ አረገኝ። እዛውም ከቆየው በኋላ አንድ ቀን አደርኩኝና በማግስቱ ወደ ቤት አመራው፣ ክትትሌን ከጨረስኩ በኋላ ማለት ነው። እንደ አጋጣሚ ልክ ቤት ስደርስ ምጤትም ተጣደፈ። እንዴ! ከሆስፒታል ገብቼ እቤት ምጤ አልኩኝና፣ ግራ ገባኝ። በፍጥነትም ሳክሲ ይዘን ወደ ሆስፒታሉ ተመለስን። ዶክተሩም በጣም ገረመው። እኔ እኮ ትላንት ነበር ያሰብኩት፣ ወይ ጉድ አለና ወደ አልጋ ክፍል እንዳመራ አዘዘኝ። ወደ አልጋ ክፍልም ሄጄ ከደቂቃዎች በኋላ በምጥ በሰላም ተገላገልኩኝ እዚ ያሉ እህቶቼ ጭንቀታቸው ብቻ አስጨነቀኝ አምላኬ ሆይ ቅዱስ ሚካኤል አንተ ታውቃለህ እያልኩኝ በየደቂቃው ወደ እሱ ነበር ጸሎቴ ግማሹ በኦፕራሲዮን ግማሹ በምጥ ግማሹ ወልዶ ልጁን ያጣ ብቻ ምን ልበላችሁ ህይወት ብዙ ነገሮችን አሳየችን በደቂቃ እግዚአብሔር የተመሰገነ ይሁን እኔም በምጥ በሰላም ተገላገልኩኝ የሚገርመው ነገር አሁንም ወንድ ልጅ ወለድኩኝ። ብቻ ምን ልበላችሁ እጥፍ ድርብ ደስታ እና ምንም ተያይ ተነስቼ ወደ እናቴ ያሄድኩኝ እናቴ ጋም እንደተለመደው እንደ ጓደኛዬ ታረስኩኝ። የመጀመሪያ ድሌ በእናቴ ላ ብታረስ ባልችልም አሁን ላይ ግን በእናቴ እጅ ታርሻለው። በነገራችን ላይ ያቺ እንደ እናት ተንክባክባ ያረሰችኝ እናቴ የመጀመሪያ እናቴ ብቻ ምን ልበላችሁ ስለ እሷ ቃላት የለኝም። አሁን ላይ ልትጠይቀን መታ እኛ ጋር ወራቶችን አስቆጥራለች። በቃ ምን ልበላችሁ ሁለት እናት አገኘው ማለት አይደል ለእኔ ደስታ ሁሉ ነገር ሙሉ ሆኗል። እናም እንግዲህ እንዶችዬ ሁለተኛ ልጄን በሰላም ተገላግዬ ህይወት እንደቀጠለ ነው። እንዲያንዴ እያልን እያለን ወራቶችን አስቆጥረናል። እኔም ጓደኛዬም ክርስትና ከተነሳን በኋላ ነገሮችን አስተካክለን ወደ አዲስ አበባ ተመልሰናል። ህይወት ቀጥላለች። አዎ ህይወት ይቀጥላል። ትላንት በነበረን ማንነት የተደበቀን ስንቶቻችን ነን? ትላንት በነበረው ጥላሸት ዛሬ ላይ ደክመን የተቀመጥን ስንቶቻችን ነን? ብቻ ቤት ይቁጠረው። አዎ ቤት ይቁጠረው። እናም ውዶችዬ ትላንትና በነበረን ጠባሳ ዛሬን መኖርን ማቆም የለብንም። ነገም ሌላ ቀን ነው ብለን ህይወት ይቀጥላል። እናም እኛም እንግዲህ የዛሬውን ህይወታችንን አሜን ብለን ተቀብለን በደስታ እየኖርን ነው። ጓደኛዬም ልጇ እየጠነከረ እያለ እኔም ልጅ እየጠነከረ ነው። በቃ ሁለታችንም ደስተኞች ነን። ስራችንም ደስ በሚል ስኬት እየሄደ ነው። ያሉት ሰራተኞች እንደነገርኳችሁ እንደ ራሳቸው ስለሆነ ስራችን የሚሰሩልን፣ ምንም ሀሳብ አልገባንም። ወልደንበተኛን ሰዓት እና ምን ልበላችሁ በቃ ሁሉ ነገር ቀና በቀና ሆኗል። እናም ህይወት ቀጥሎ ዛሬ ላይ እንግዲህ እኔም ጓደኛዬም የወንድ ልጅ እናት ሆነን በደስታ እየኖርን እንገኛለን። ብቻ ምን ልበላችሁ እኔ ምንም የምለው ቃላት የለኝም። ስለ ፈጣሪ ሁሉን መልካም ነገር ስላደረገልኝ ብቻ ጠዋትና ማታ አመሰግነዋለሁ። ህይወት እንደዚህ ናት። ህይወት ትቀጥላለች፣ መቆሚያ የላትም። እናም እንግዲህ ዶችዬ ዛሬ ላይ ደስተኛ ነኝ። ስለነገው ነገው ደግሞ ፈጣሪያ ቃል ብዬ ህይወቴን ቀጥያለሁኝ። እንግዲህ ውዶችዬ እኔም በስኬቴ ደስተኛ፣ ባለቤቴም በስኬቱ ደስተኛ ሆነን ፍቅራችን ደስ የሚል ጊዜን እያሳለፍን ነው። እናም እንግዲህ ባለቤቴ እንደ አጋጣሚ ወንድምየው ከክፍለ ሀገር መጥቶ ስለነበረ ሊቀበለው ወጥቷል። ወንድምየውም ሲመጣ ባየው ነገር በጣም ነው ደስ ያለው። ያልነገርኳችሁ ነገር አለ ባለቤቴ አባቱ በህይወት የለም፣ የምትወደው እናቱ ግን አለች። በቃ ምን ልበላችሁ፣ ያው ለመምጣት ትንሽ አቅመ ደካማ ስለነበሩ አልመጡም። ወንድምየውን ነበር የላኩትኝ። ወንድምየውም ባየው ነገር በጣም ተደሰተ። ሆ ለካ የረሳህን እችን የመሰለች ቆንጆ አግኝተ ነው አደ በሳቅ እያላዛ እያላዛ እሱም ተመስገን እችን የመሰለች ጥሩ ሚስት የሰጠኝን አምላክ አመሰግነዋለሁ። አለ አ ወንድሜ፣ ለዘመናት በሕይወቱ ተጎድተሃል። አሁን ደስተኛ ሆነ ስላየውክ በጣም ደስ ብሎኛል። አለ እኔም እንደ መሽኮርሙም ብያልኩኝ፣ አዎ እግዚአብሔር የተመሰገነ ይሁን። ሁለታችንም የተጎዳን ሰዎች ነን። ሁለታችንም ብንጎዳም ሆኖም ግን እግዚአብሔር ክሶናል አልኩትኝ። አረ የሚበላ ላምጣ ብዬ ጉድ ጉድ ማለት ቀጠልኩኝ። ሁለቱም እየተጨዋወቱ ነው ያሉትኝ። እናም እንግዲህ ምግቤን አቀራርቤ ቡና አፈላልቼ እንግዳችንን እያስተናገድን ላይ እንገኛለን። እንግዲህ ዩላችሁ ዱች ህይወት ምን ላይ እንደሚጥላችሁ ህይወት ምን እንደምትገጥማችሁ አይታወቅም። ስለዚህም አይናችሁን ገልጣችሁ የትላንት ጨለማችሁ መግፈፍ አለባችሁ አይነኝ እና እኔ ዛሬ በጣም ደስተኛ ሆኜ በቃ ሁሉ ነገር ሙሉ ሆኖልኛል። እግዚአብሔርን አመሰገንኩ። እግዚአብሔር የተመሰገነ ይሆን ክብሩንም እሱ ይውሰድ እና ሙዶችዬ፣ ህይወት ይቀጥላል። እኛም ህይወታችን ቀጥሏል። እንግዲህ በእንደኔ አይነት ህይወት ውስጥ ያላችሁ፣ ይህ ለእናንተ ትምህርት ይሆናችኋል ብዬ ይህንን ነገር አቀረብኩላችሁ። እናንተም ከዚህ ተምራችሁ ህይወታችሁን እንድትቀጥሉ የዘውትር መልእክቴ ነው። በያላችሁበት ሰላም እንድትሆኑ የእግዚአብሔር ጥበቃ አይለያችሁ። ላለው ይህ ታሪክ ለሁሉም እንዲደርስ እንግዲህ እንድታጋሩልኝ ትትበትትና እጠይቃለሁኝ። ምክንያቱም የእኔ የህይወት ታሪክ የብዙዎቹ የህይወት ታሪክ ነው እና በእኔ ህይወት ታሪክ ውስጥ ያሉ ብዙዎች አሉና ትምህርት ይሆናቸው ዘንድ አስተላልፉልህኝ ይላለሁኝ። እንግዲህ ህይወት ይቀጥላል። የእኔና የፍቅር የጓደኛዬም ትዳር እንደቀጠለ ነው። አዎ ህይወት ማቆሚያ የላትም። ህይወት ምዕራፏ ረጅም ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፋሚሊ ቤተሰብ ሁለገብ ቲዩብ ተከታታዮች በያላችሁበት ሰላማችሁ ብስት ይበልልኝ። እንግዲህ የብርሃን ጨለማ እንዳዳመጣችሁት ይህን ይመስል ነበረ። የብርሃን ጨለማ የመጨረሻ ክፍል ይኸው ይሄንን ይመስላል። ከእሱ ብዙ ነገሮች እንደተማራችሁበት ተስፋ አረጋለው። እውነት ነው ታራቅ ባለ ታሪኳ እንደተናገረችው በትላንት ጨለማ በትላንት ማንነት ብዙዎች ተደብቀዋሉ። እውነት ነው። የትላንት ጨለማ የትላንት ማንነት የዛሬ ህይወትን ሊገት አይችልምና ከትላንት ማንነታችን ራሳችን አላቀን አዲስ የህይወት ምዕራፍ እንድንጀምር አስተምራናለች እንግዲህ ውዶች እየ ለቻናል አዲስ የሆናችሁ እንደተለመደው ላይክ ሰብስክራይብ በማድረግ አበረታቱኝ ቤተሰብ የሆናችሁ ደግሞ ሰብስክራይብ ያደረጋችሁኝ ደግሞ እንዲሁም ሼር ኮመንት እያደረጋችሁ የዘውትር ትብብራችሁ የዘውትር እገዛችሁ አይለኝ የእናንተ አስተያየት ለእኔ ብርታት ነው ነገ ለምሰራው ስራ መሰረት ይሆነኛልና በያላችሁበት ቸር ሰንብቱልኝ ኢትዮጵያ ሀገራችን ሰላም ያርግልን። እወዳችኋለሁ።